እሱ ዲሞክራሲ ለ ስላን ዲሞክራሲ ዲሞክራሲ ፍትህ ምናምን ቀጥሎ እንጠይቃለን። አሁን ስለ ህልውና ነው የተጨነቀን። በቃ በቃ፣ ታሞ ክነናገሩ ለሃለው ለው ይዋይ እስቲ፣ ጆንስ ቀጽል። እሺ ቀጽልኔ፣ ወይ ጆንስ። ይሄ አሳሰን አሻ አመሰግናለሁ። እንኳን ጓራያ ደስታችሁን እየገለጻችሁ ነበር ፌስቡክ ላይ የሚያየች ነበር። አረጌቷ ሞተች ተቀበረች፣ እያለች ነበር ደርሰናል። በኮሜንት ለቅሶ ለአንቺ ሲሆን ማለት ነው። ችግር ደምን እኛ እኮ ልባችንና ጭንቅላታችን ላይ ነው እንጂ ህዋት ያለው እኮ ማህተብ ወይ ወረቀቱ አይደለም፣ ፍቃዱ አይደለም። ሲጀምር ሁለት ሺ አስራ ሶስት ጀምሮ ሁለት ሺ አስራ ሶስት ጀምሮ አልሞተችም አልሞተችም። ህዋሃት ብዙ ሰው ብዙ ሰው ህዋሃትን አጠፋለሁ እያለ ሲታመም፣ ሲያብድ፣ ሲጨልል፣ ሁለት ምላስ ሲሆን ስም ሲቀይር ነው አይተናል። ህዋሃት ግን ህዋሃት ነች። ስሟም እሷ ነች፣ አርማዋም እሷ ነች፣ አይዲዮሎጂዋም እሷ ነው፣ አስተሳሰቧ እሷ ነው። እሷ ለማን ቁም ነገሩ ግን ኦቨርናይት ተነስታችሁ በአንዴ ሀምሳ ዓመት የትግራይን ህዝብ ያገለገለ ድርጅት ሀምሳ ዓመት የትግራይ ህዝብ አካል የሆነ ድርጅት ኦቨርናይት ተነስቶ በአንድ አመት ከምናምን ውስጥ ትጥፋ ትሙት ትገልበጥ ብሎ ማድረግ ለትግራይ ቀውስ አይፈጥርም ወይ ኢህአዲግ እንኳን ቶሎ አታፍርሱት ብልጽግና እንኳን በአንዴ ኢህአዲግን እንዳላፈረሰ እኮ ይፍረስ አለ ስቴፕ በስቴፕ ነው የሄደው በአንድ ተነስቶ ህወሓት ማለት ትግራይ ከዛስ ምንድን ነው የሚሆነው ትግራይን የትግራይን ፖለቲካ በምን አይነት መንገድ ነው የሚመራው ለዛስ ብቁ ፖለቲካ ፓርቲ አለ ወይ? ትግራይ ውስጥ ብቁ አደረጃጀት አለ ወይ ብሎ ማሰብ ይጠይቃል። እኔ ጌጭ ሀላላ ኬላ ሄዶ ብልጽግና መርፌ ከተወጋ በኋላ አብራችሁ ተከረበታችሁ፣ ጌጭ ተከረበተ ብላችሁ አብራችሁ ሄዳችሁ በአንዴ ህዋ ትጥፋ ማለት ጥሩ አይደለም። ይሄ ለትግራይ ህዝብም አለማሰብ ነው። አንዳንዱ በአካባቢ ይደግፋለ፣ አንዳንዱ በዝብ እገሌ ጓራ እያተቃወመች ብሎ ተከትሎ የሚቃወም አድጆ ሲደግፈ ብሎ ተከትሎ ይደግፋለ። ከእንደዛ አይነት አካሄድ እንስደ ህዋሀት አሁን ቢሰረዝ ባይሰረዝ ከፈለገ ነፃ አውጪ ነኝ ብሎ ይንቀሳቀሳል ከሚፈልገው ከሚፈልገ አካል ጋር ከፈለገ ጽም እንደሆነ ብሎ ይቀጥላል። ከፈለገ ከማንም አካል ጋር መቀጠል ይችላል። ይሄ ለህዋሀት እንዲሁም የተመቸ ህዋሀት እንዲሁም ይሄ ነው የሚፈልገው ሳስቡ። ይሄ ይመችዋል፣ እንዲሁም ለህዋት እንዲሁም ይሄ ይፈልጋታል። እንዲሁም እንዲሁም ግንቦት አምስት አልደርስም ብሏቸው ሁላ ነበር። በቃ መቼም ተሰርዘን ሀላል አውጥተ ነው ስራችን የምንጀምረው እስከ ማለቱ ላይ የደረሱ ይመስል ነበር። ስለዚህ አሁን ቁምንበሩ ትግራይ ውስጥ የትኛው ፓርቲ ጠንካራ ፓርቲ አለ ምን ምንድን ነው አላማው እስኪ የትኛው ነው እርስ በርስ አልተግባባንም እያልሽ ነበር ጓራያ እርስ በርስ አንግባባ እርስ በርስ ተፈረካክሰን እንደ ጎረቤቶቻችንን ክልል እንደ ጉሊተ ሆነን ብልጽግና ይግዛን ወርቃችንን እየወሰደ በወርቃችንን እየሸጠ መሳሪያ እየገዛ ፖሊስ እያሰለጠነ እየጨፍጨፈን ነው ወይስ ምንድን ነው ነው ህዝባችን የተበተኑ ማን ይመልሰዋል? ወይ እውነት ብልጽግና የፌዴራል መንግስት ህዝባችን ወደ ቦታው እንዲመለስ ጠንካራ ትግራይ እንድትፈጠር ይፈልጋል? ጦረኛ መንግስት አይደለም። ማክስ ነው ምልከው ብሎ ድሮንና ጀት ታንክ አላከብንም? ይህ መንግስት ለትግራይ ህዝብ እኔ ማክስ ነው መላክ ምልከው ብሎ አልቀጠቀጠንም? አሁን እኮ ውሃ ጠፋ አልጠፋ ኮ፣ በብልጽግና አይን አንቺ ጁንታ ነሽ፣ ወያኔ ነሽ፣ ገንጣይስ ገንጣይ ነሽ ያ ስም አይቀርልሽም፣ ያ ታፔል አይቀርልሽም። ግን ህወሓትን ግን ለመፈረካከስ ግን አሁን ኖ ልጨርስ፣ ህወሓትን ለመፈረካከስ ግን አሁን የሚካሄደው አካሄድ ዞሮ ዞሮ እኛ ራሳችን ተጋሪዎችን ሁላችንም ነው የሚጎዳው። ምክንያቱም አይተንዋል። በጦርነቱ ጊዜ እኔ እኛ ቤት ደብረፅዮን አይኖረም፣ እኛ ቤት አንድ የቲዴፍ አመራር አይኖርም፣ አይደለ? ግን የተደረገውን ነገር አውቃለሁ ነኝ፣ እያንዳንዱ ትግራዋይ ቤት የተደረገውን ነገር አውቃለሁ። ይሄ ነገር በምን ታስቦበታል? እንዴት ነው አሰብቹበት የምትሄዱት? ዝም ብላችሁ በስሜት ነው የተነስታችሁ። ህወሓት እጥፋና ጠላታችን፣ ከብልጽግና በላይ ህወሓት ነች ምናምን ብሎ እንደዚህ ማድረግ። ጌች ግለሰብ ነው የትግል ህይወት አልተመቸውም። ዳግም ቆላ ተን የሚሄድ አልፈለገም። ሁለት ዓመት ከምናምን የተንከራተተው ነገር ምናምን አልተመቸውም። በቃ ሀሳቡን ቀይሯል። እሱ ባይም ገብቷል፣ ንስሐም ገብቷል። እሺ ሰው ግን በግለሰብ ነው። ህወት እንደ ግለሰብ አይደለም። ህዋሀት ማለት ድርጅት ሲሆን ሀሳብ አለው፣ አይዲዮሎጂ አለው። በዛ ነው የሚመራው እንጂ ግለሰብ የሚያሽከረክራት ወይ መጣ አባት ጋራ እያን መጣ ኦኬ፣ እንደዛ አይደለም። ስለዚህ ይሄን ነገር እናስብበት፣ ከስሜት እንውጣ። ህወሀት ዝም ብሎ በአንድ ውድቅ ተለይ ተነስቶ ትጥፋ ማለት መዘዙ ብዙ ነው። ምን ታስቡበት ነው? ምን ተይዞን እንደዛ የሚባለው ንገሩንና እንቀላቀለኛም። አንደኛ ነገር ህወሀት ራሱ ነው ይጠፋለሁ ያለው። የትግራይ ህዝብማ አጠፋም ብሎ ተሰዋለት ታገለለት። የትግራይ ህዝብ ማንም አይነካህም ብሎ ልጆቹን ሰጠ። ምኑን ምኑ ቅጡ ገንዘባችንን ሰጠን። እዚ ሀገር ያለን ዲያስፖራ ሰላማዊ ሰልፍ ወጣንለት። ያልሆነው ነው ትግራዋይ ለህወሀት ያልሆነው አለም ላይ አንዴ ጉግማ ያ ሁሉ መስዋዕትነት ለህወሀት ነበር። አንዴ ጉግማን ጉግ ሚት ሚት እንዴ ሚት ይል ሰልፍ ይቀልዳሉ። እንዴ ስሙ። አንዴ ወታደ መንግስት መጥቶ ከጨፈጨፈን በኋላ ለማን ነው ምናምን አዘሉ። አቋም ነበር። የኢትዮጵያ መንግስት የራሱ አቋም ነበረው። ህወሀት የራሱ አቋም ነበረው። የትግራይ ህዝብ ከህወሀት ጋር ተሰለፈ። እንደ ህዝብ ተሰለፍን። ትቀልዳለህ እንደ ጆኖሳይድ አስፈጽሞ ብናል፣ አሁን ፈጽሞ ብናል። ግን እኛም ግን ህዝባችንን ቆመን አስጨፍጭፈናል። እራሳችንም፣ የኢትዮጵያ መንግስትም፣ የኤርትራ መንግስትም፣ ህዝባችንም፣ ኖባዲ ኬር ስለ ህዝቡ። ኖባዲ ኢንክሉድድ ሚ ኢንክሉድድ ጓራያ አንተም፣ ሁላችንም የትግራይ ህዝብ እንዲሞት አስተዋጽኦ ያላደረገ እዚህ ምድር ላይ ማን አለ ልበልህ? ማን እንጃ፣ ማንም አስተዋጽኦ አለ። አንዴ ጨርስ፣ አንዴ ልጨርስበት። ነምበር ዋን ይውላችሁ፣ ምንድነው ዩኪፕ ሰይል ዩኪፕ ሰይን ማለት ነው ህወሓት አይጠፋም ትላላችሁ አይጥፋ ሰጥ ይበል ህወሓት እኮ ራሴ ነው ካልጠፋው እያለ ያለው ራሱን ሶሳይድ እንትኑ ላይ መርዝ ጠጥቶ እየተንፈራፈረ ያለው እኛ አይደለንም እን ወይስ ምን ሊታያችሁ አልቻለም እንዴ ለምሳሌ ቦርድ ምርጫ ቦርድ ሊሰርዘው ሲል መሟገት ሞገት አይችልም እንዴ በህግ ለምንድን ነው የምትሰረዘው አለም አቀፉ እንዲሰማልኝ ኦልሬዲ ፕሪቶሪያ ተስማምቼ እመጥቻለሁ ምንድን ነው ጥያቄ ብሎ አይጠይቅም እንዴ

በጣም የሚገርመ ነገር እሱ ነው። ምክንያት ቴክኖሎጂ አልገባም፣ ኤርትራ ላይ ምንም ነገር የለም፣ ምንም ነገር የለም። በጨርቅ ነው አሁን መማር የሚችሉት ማለት ነው። ሰው በጣም ያሳዝናል። ከሀምሳ አመት ምሩ ከሀምሳ አመት በፊት በጨርቅ ተምረ፣ ድጋሚ በጨርቅ ለመማር ደግሞ ተመልሰ ሳህል ጋ የምትሄድ ከሆነ የተነሳ ፍርቅ አይደለም። ክሬዚ ክሬዚ። እነዚህ ህወሀቶች ናቸው ምክንያቱ ኢሳያስ አፈርቅ እንግዲህ የሌለው ነገር በምን ያስተምራቸው? ባለው ነገር ነው የሚያስተምራቸው። ግን ወዳላቸው ሰዎች እንኳን ሄዶ መማር እማይችሉ ራሳቸው መማር ቀርቶ ወደ የተማሩ ሰዎች መጠጋት እንኳን ያቃታቸው ድውያን ማለት ይሁን ድውያን ማለት ታምዜ በቃ እኒ ወደ ዱዳዎች ከማ አይነት አመላክታ ስለዚ ህዝብ ትግራይ ኣንሕና ድሕሪ ሕዚ ሕወሓት ባይዘወይ ኣማኒ የ ነሰፋዊ ቀብሪ ሕወሓት ብኺሎም ኸ ፍርየ ካብኡ ስታይ ድሉ ሓቀይ ኣማኒ የ